አሁን ዳይነን ምናምን ምናምን ንጽጽር እንሰራለን የሚሉ አንዳንድ ግለሰቦች እንደው ተናጋሪ ያታርጉ። ብዙ አይብ አለ ሐቂቃ ወላሂ፣ እኔ በቪዲዮ በማስረጃ የእናንተ አይብ እዛው ካላችሁበት ሀገር በቪዲዮ በማስረጃ አላህን ፈርተን ቀሰመን ኡቅሲሙ ቢላህ ነው የምንላችሁ። አይብ አለ አይብ። ቪዲዮን ብንለቅባችሁ ህዝቡ እናንተ እያስተማር ነው ነው እያሰለም ነው ምናምን ብላችሁ የምታስቡት የሚያፍርባችሁ የሚዋረድባችሁ ቪዲዮ

አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ጀሪያክሽን ቤተሰቦች እንዴት ናችሁ? ለዛሬ በአዲስ ቪዲዮ መጥቼ ያለው ለዛሬ ጀላጀ የመጣሁት ቪዲዮ ሙንሺድ ሙአዝ ሀቢብ ንጽጽር የሚሰሩ ኡስታዞችን አስጠንቅቋል። ለምን የሚለውን እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮን እንደተለመደው ሁላችሁም ላይክ ላይክ አድርጉ፣ የቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ነው። በኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ጥራታቸውን ነው ጠበቁ የፈርኒቸር ውጤቶችን እንዲሁም ውብ መጅሊሶችን ማግኘት ይችላሉ። በቀጥታ ወደ ቪዲዮ

እኛንን ስኬታችንን ልንወስን የምንችለው ወይንም ደግሞ ስኬታማ እንዳንሆን ምክንያት የምንሆነውም ራሳችን ነው። አላህ ስብሐነሁ ተዓላ ያዘዘንን አምስት ወቅት ሰላት እንግዲህ ጊዜውን ጠብቀን በአግባቡ የምንሰግድ ከሆነ አላህ ስብሐነሁ ተዓላ ሪዝቃችንን ያሰፋልናል፣ ነገር አለሞችን ያገራልናል፣ በዱንያም በአሄራም ስኬታማ ያደርገናል። ነገር ግን እነዚህ ነገሮችን የምንተላለፍ ከሆነ ያው ራሳችን ላይ ነው የፈረድነው ማለት ነው። ስኬታማ ለመሆን የመጀመሪያው መነሻ ጊዜን በአግባቡ መጠቀም ታላላቅ የኢስላም ሊቃውንትን የተለያዩ መጽሐፍትን ያዘጋጁ ትልቅ የዕልም ውርስን ትተውለን ያለፉ ዕለማዎችን ስንመለከት አብዛኛዎቹ ጊዜያቸውን በአግባቡ የሚጠቀሙ እንደነበረው ማየት እንችላለን። ይህ እንግዲህ አላህ ለሰዎች ከሚሰጠው የጊዜ በረካህ ባሻገር መልካም ሥራ መስራት በሕይወት ላይ የሚንፀባረቅ በረከት አለው። ትንሿ ነገር ትንሽ ሳችሁን ብዙ ነገር የሚታሰራት ሆናል። ይህ አላህ ለባሮቹ የሚያድለው ነው። ያ ከመሆኑ ጋር ጊዜያቸውንም ይቆጥቡ ነበር። አንድ ምሳሌ ብቻ መጥቀስ እንችላለን። አልሐፊዙ ብን አልጀውዚ አቡል ፈረጅ ዐብዱ ረሕማን ብን አልጀውዚ በጣም ብዙ መጽሐፍትን ካዘጋጁ ትላላቅ ኢስላም ሊቃውንት አንዱ መሆናቸው ይታወቃል። እና ከጊዜ ጋር በተያያዘ ሰይዱል ኻጢር በተባለ መጽሐፋቸው ላይ ያወሱት አንድ ቁም ነገር አለ። ሰዎች ቤቴ እየመጡ በዚያራ መልኩ ይጠይቁኛል። እና አንዳንዱ ሰው እንዲሁ ከሆነ ሰው ጋር መቀመጥ ስለሚፈልግ ብቻ አብሮ በመሆን ጊዜን ሊያጠፋ ይችላል። ስለዚህ ለእንደዚህ አይነት ሰዎች ዚያራ ጊዜ ያዘጋጁት አንድ ሌላ ስራ አለ። ምንድን ነው ሷሉ? ወደፊት መጽሐፍ ለማዘጋጀት የሚጠቅማቸውን ወረቀት ማስተካከልና ቅደም ተከተል ማስያዝ፣ የሚጽፉበትን ቀለምና መጻፊያ ማስተካከል፣ መቅረጽ፣ መጽሐፋቸውን ቦታ ማስያዝ፣ ይህንን ለእንዲህ አይነት ጊዜ ያደረጉት። ምክንያቱም እንዲህ አይነት ተግባራት የአእምሮ ትኩረት ይህን ያህል የሚያስፈልጋቸው ስላልሆኑ ከሰው ጋርም ሆኖ በዚህ መልኩ ሌላን ጊዜ ከማጥፋትና ከማባከል ይህንን ጊዜ መጠቀም ይችላሉና ማለት ነው። ስለዚህ ይህ ግንዛቤ ሁሌ አብሯን ሊኖረ ይገባል። ስንዘናጋ የምናስታውሰው ቁም ነገር መሆን አለበት። ማናችንም ወደኋላ ዞር ብንል እንጸጸታለን። በዚህ ጊዜ ከነከሌ ጋር እንዲህ ሲያደርጉ፣ እንዲህ ባደርግ ኖሮ፣ እንዲህ ብቀየር ኖሮ እንላለን አይደል? ያ አይነት ጸጸት እንዳይመጣ፣ ቢመጣም እንኳን መጠኑ አነስተኛ እንዲሆን ዛሬን መጠቀም አለብን ትናንትን ለትምህርት ብቻ ነው ዞር ብለን መመልከት ያለብን። ዋናው ቁም ነገሩ ዛሬና ነገ ላይ ነው ያለውና ማለት ነው። በትክክል ሼህ የተናገሩት ነገር በጣም ወሳኝ ነገር ነው። ጊዜያችንን በአግባቡ ልንጠቀም ይገባል። ምናልባት እንግዲህ ጊዜያችንን ሳንጠቀም ያባከናቸው ጊዜዎች ሊኖሩ ይችላሉ ወደኋላ መለስ ብለን ብንመለከት። ነገር ግን እሱን እየተመለከተን መቆዘም ብቻ ሳይሆን አሁን ላይ ያለንን ጊዜ በአግባቡ ልንጠቀም ይገባል ብዬ አስባለሁ። አለበለዚያ አሳሳቢ ነው በጣም። ስኬታችን እጃችን ላይ ነው እያልኩ ነበር ቅድም አለ አንዱ ጊዜን በአግባቡ መጠቀም ነው። ጊዜም ጊዜያችን በአግባቡ ካልተጠቀምን እንግዲህ ምንም ሳንሰራ እንግዲህ ወደ ሞት ነው የምንሄደው። ኦልሬዲ ሰዓት በቆጠረ ቁጥር አንድ፣ ሁለት፣ ሶስት ሰዓት እያለ በሄደ ቁጥር እኛ ወደ ሞት እየቀረብን ያለ ነው። ለአሄራችን ምን አዘጋጅተናል? እዚህ ዱንያ ላይ ምን ጥሩ ስራ ሰርተን እያለፍን ነው የሚለውን ነገር ማሰብ አለብን ብዬ አስባለሁ። አለበለዚያ ጊዜ ቆሞ አይጠብቀንም። መጨረሻ ላይ ጸጸት ነው ትርፉ። ምንም ሳልሰራ ምንም ቁም ነገር ሳላደርግ፣ እንደ ለአሄር የሚሆን የሚበጅ ስራ ሳልሰራ ብለን መጸጸት ነው የሚሆነው ሞት ከመጣ በኋላ ደግሞ እባክህ አንድ ሰከንድ ብንለው እንኳን አይሰማንም ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ጊዜያቸውን በአግባቡ የሚጠቀሙ ባሮች ያደርገን ነው ማለት ፈልገዋል። ያ አደም ከወንጀል እንድጠብቅህ ትመኝ ነበር እንዴ ብሏቸዋል ከጀነት ሲወጡ። ቃለ አደሙ ነዓም፣ አዎ፣ ወንጀል እንዳልሰራ ፍጹም እንደሆነ ነው ያሰብኩት። ፈቃል አላሁ ዐዘ ወጀል ያ አደም ኢዛ ዓሰምቱካ

አላሁ አክበር አላሁ አክበር፣ እጅግ በጣም ነው የሚያስገርመው። እንግዲህ እኛ ፍጹም ለመሆን እናስባለን እንሞክራለን፣ ነገር ግን የሰው ልጅ ፍጹም አይደለም። በጣም ስህተቶችን ይሳሳታል፣ ሁልጊዜም እንሳሳታለን። ይሄ የሰው ባህሪ ነውና አላህ ስብሐነወ ተዓላ ግን ማርታን ለኛ ያዘጋጀው ወንጀል ስንሰራ ወይም ስንሳሳት፣ ቶሎ ወደ አላህ ተውበትን ልናደርግ ይገባል፤ ምክንያቱም አላህ ምሕረትን ራህመትን የሚያሳየው እኛ ላይ ነው። አሁን መወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ ሙአዝ ሀቢብ ንጽጽር ላይ የሚሰሩ ኡስታዞችን ተጠንቀቁ ብሎ እንግዲህ የማስጠንቀቂያ ቪዲዮ ሰርቷል። ቪዲዮን እንመልከትና ከዛ የራሳችንን ሐሳብ አስተያየት እንሰጥበታለን። ከኡመቴዎች ውስጥ ዝሙትን፣ ስርቆትን፣ ዚናንና የሙዚቃ መሳሪያን ሀላል የሚያደርጉ ጥቂት ይመጣሉ ይሉና እኛን ሙንሺዶችንና ማዲሆችን እዛ ሀዲስ ውስጥ ይከትናል። አሁን ዳዒነን ምናምን ምናምን እንፅፅር እንሰራለን የሚሉ አንዳንድ ግለሰቦች መጀመሪያ፣ እናንተ እስቲ ሐርፍ እንኳን አስተካክሉ። ሐቂቃ ነው ብላችሁ ሐርፍ አላ ዙባን ወተላ ይላል። አንዳለ እንደው ተናጋሪ ያታርኩን ብዙ አይብ አለ። ሐቂቃ ወላሂ እኔ በቪዲዮ በማስረጃ የእናንተ አይብ እዛው ካላችሁበት ሀገር በቪዲዮ በማስረጃ አላህን ፈርተን ቀሰመን እቅሲሙ ቢላህ ነው የምንላችሁ። አይብ አለ አይብ ቪዲዮን ብንለቅባችሁ ህዝቡ እናንተ እያስተማር ነው ነው እያሰለም ነው ምናም ብላችሁ የምታስቡት የሚያፍርባቸው የሚዋረድባቸው ቪዲዮ ወላሂ ይጀላል። ቀሰመን ቢላህ ልዓዚም ነው የምላችሁ። ወላሂ ወተአላሂ ተአደቡ ተአደቡ። ደግሞ አታለስልሱ። እኛ ማንን መጉዳት አንፈልግም። እንዲመለስ ነው የምንፈልገው። ቱ ቱ ቢላላ ራስህ ወደ አላህ ተመለስ ያ ሙዚቃ መሳሪያ ሙዚቀኞችን ራሱን የቻለ ወይ ነው ያለው። እኛ ሰላት አለ ነቢ ነው የምንለው፣ ነቢዩ አለህ ሰላት ወሰላምን ነው የምንጠራው። እኛ ሙንሺዶች ናም በይነል ዑለማ ኪላፍ አለ። ሙዚቃ መሳሪያ ይቻላል አይቻልም የሚሉ ትልልቅ ዑለማዎች አሉ። አይቻልም የሚሉ ትልቅ ዑለማዎች አሉ። የራሱን የቻለ ኪላፍ ነው ያንተን አቂዳ ስላልተከተልኩና ሀሳቢ እንዴት አታዳምጠኝም? እኔ መከተለውን መከተል አለብህ ብለህ አስበህ ተክፊር ውስጥ የምትከተው ሰውዬ ተጠንቀቀ። መጀመሪያ ተረጋገ፣ ተረጋገ። እንግዲህ እንደተመለከታችሁት ነው ማሳቢ በዚህ ቪዲዮ ላይ አንዳንድ፣ ሁሉንም አይደለም አንዳንድ ንፅፅር ላይ የሚሰሩ ኡስታዞች ሊጠነቀቁ ይገባል ብሎ ተናግሯል። ምክንያቱ ደግሞ ነሺዳ በመስራቱ እሱን ወደ ማክፈር እየሄዱ እንደሆነና ይሄ ደግሞ ልክ እንዳልሆነ እየተናገረ ነበረ። የነሱ ጉድ፣ የነሱ ሚስጥር እኔ እጅ ላይ ያለ ማውጣት እችላለሁ የሚል አይነት ሀሳባን የሙአዝ ቪዲዮ እዚህ ቪዲዮ ላይ የራሴን ሀሳብ ሳስቀምጥ ምንድን ነው ለሙአዝ ሀቢብ ዳዋ የሚደረግበት መንገድ ለሙአዝ ሀቢብ ብቻ ሳይሆን ለሌሎችም ለሁሉም ዳዋ የሚደረግበት መንገድ ትክክል ነው ወይ ስንል እኔ በበኩሌ ስታዘብ ልክ አይደለም። የሆነ ኢጎ የተሞላው ሂክማ የጎደለው አይነት ዳዕዋ ነው እየተደረገ ያለው። እንደተመለከታችሁት ሙአዝ ሀቢብም ስሜታ የሆነው ቪዲዮ ሰርቷል። ለምን? እሱን ለእሱ ዳዕዋ ያደረጉበት መንገድ ትክክል ስላልሆነ ማለት ነው። ለሙአዝ ሀቢብ ዳዕዋ የተደረገበት መንገድ ልክ አይደለም ብዬ አስባለሁኝ። ምክንያቱም ጥበብ የጎደለው ነው፣ ሂክማ የጎደለው ነው። ይህ ደግሞ ምንን ያመጣል? የባሰ ኢሞሽናል ያደርጋል። ስሜታዊ ያደርግና ወደ አልተፈለገ አቅጣጫ ይሄዳል። ለአንድ ሰው ዳዕዋ ስናደርግ በጣም ጠበብ በተሞላበት መንገድ ወደ አላህ ልናቀርበው ይገባል እንጂ የባሰ ስሜታዊ ልናደርገው አይገባም ብዬ አስባለሁ። ስለዚህ እኛ ማንን ብለን መጀመሪያ ማሰብ አለብን? ማን ነው ከኔና ከሱ ይልቅ ለአላህ ቅርብ ብለን ደግሞ መስጋትም አለብን። ምክንያቱም ለአላህ ቅርብ የሆነን ባሪያ ማስቀየም ማለት አላህንም ማስቀየም ስለሚሆን ማለት ነው። እና ማን ለአላህ ቅርብ እንደሆነ ስለማናቅ መጠንቀቅ አለብን። ለምንናገራቸው ነገሮች በሙሉ ልንጠነቀቅ ይገባል። ዳእዋ ካደረግንም ደግሞ ያው ለዲን አደለ። ለዲን ከሆነ ደግሞ ምን አስቆጣል? በጣም ለስለስ ባለ ቋንቋ መሆን አለበት ብዬ አስባለሁ። ሙአዝ ሀቢብም ደግሞ ዳእዋ ሲደረግለት አክሴፕት ማድረግ አለበት መቀበል አለበት ብዬ አስባለሁኝ። አንዳንድ ሰው ስሜት የሆኑ ዳዕዋ ሲያደርግ ቢያንስ መልካም ነገሩን ወስደን ዑዘር ልንሰጠው ይገባል ብዬ አስባለሁኝ። አይባለ እነሱ ብዙ ወንጀሎች አሉ እነሱን አወጣሉ አይነት ሀሳብ ነው ሙአዝ ሲል የነበረው እና እሱ ደግሞ ልክ አለ። ምክንያቱም ሰው ሆኖ ከወንጀል የለጻ የለም፣ ሁላችንም ወንጀለኞች ነን እኮ። ምናልባት አልተቀረጸም ይሆናል እንጂ ሁላችንም ወንጀለኞች ነን። እንደው የምንሰራው ወንጀል ፊታችን ላይ የሚጻፍ ቢሆን ኖሮ አንተያየም ነበረ አንንዋኗርም ነበረ በጣም ከባድ ነው። ሰው ከወንጀል ነጻ የለም። ሁሉም ወንጀለኛ ነው። ሁሉም ማጢአተኛ ነው። ባይሆን መተላለፍ ያስፈልጋል። ወንድም የወንድሙን ዓይብ ሊሸፍን ይገባል። አንድ ሰው ለእኛ ዳዋ ሲያደርግልን፣ ኦኬ በሀሳቡ ባንስማማ እንኳን ለእኔ ጥሩ አስበው ነው ለዲን ሲለው ብለን ልናስብ ይገባል ብዬ አስባለሁ በሁለቱም በኩል ሂክማ ቢኖር በጣም ጥሩ ነው ብዬ አስባለሁ። ይህ የኔ አስተሳሰብ ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ብታሰፍሩልኝ ደስ ይለኛል። ለማንኛውም ለዛሬ ዜናቸው የመጣሁት ቪዲዮ ይህን ይመስል ነበር። ቪዲዮ ከወዳችን እንደተለመደው ሁላችሁም ላይክ ላይክ አድርጉ። ይህ ቪዲዮ እንዲዳረሱ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳኝ። ኢንሻላህ በቀጣይ በአዲስ በጎጆ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላሂ ወበረካቱ። ኢትዮ ሳዳት አረቢያን መጅሊስ ጥራትና ጥንካሬን ለደንበኞቹ ይመርጣል። ለአዲስ ጎጆ ውጭ ሙሽሮች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 ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230፣ ቁጥር 3 ቤተል ቢጫ ፎቅ አጠገብ ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር